መጽሐፍ ብቻ ሳይሆን ሁሉ ነገር ማንበብ እንድንችል ቀጣይነት ያለው ነገር እንዲኖር በጣም ቨሪ ኢምፖርታንት የሆነ ስራ እንዲሰራ ወጣቱ ራሱ ባለቤት መሆን አለበት። ወጣቱ ባለቤት ስላልሆነ ነው ብዙ ጊዜ አፍሪካ ሀገሮች ወይም ብዙ የአፍሪካ ሀገሮች ወጣቱ የሌላ ሀገር አገልጋይ የሚሆነው ወይም ወደ ሌሎች ሀገሮች ሂዶ ኢቭን እንኳን ተምሮ እንዴት እንደሚሄድ ለምሳሌ በአሁኑ ሰዓት ያለው የኢትዮጵያ ዜጎች ወይም ኢትዮጵያውያን ዶክተሮች በጣም በሚሰቀጥጥ አስቸጋሪ በሆነ ሁኔታ አሁን ያሉት ወደ ሩዋንዳ አካባቢ ወደ አፍሪካ ሀገሮች በተለይ ዝቅ ያሉ እንደገና ግን ትንሽ ከፍ ያሉ ደሞዝ የሚከፍል ሀገሮች እየተማሩ የሚሄድበት ሁኔታ ወጣቶቹን እየተማሩ ግን ይሄ ምንድን ነው፣ ራሱ ወጣቱ ደንበኛ አድርጎ አጥብቆ ይዞ ሀገሩ እንዲሰራ ከመንግስት ጋር ተነጋግሮ መንግስትን ቢካለው ደግሞ የራሱ መፍትሄ የማያስቀምጥበት ምክንያት ስለሌለ ስራ አጥነትን በስደት ስራ አጥነትን ለሌላ ሀገር አገልጋይነት ስለሚዳርግ ወጣቱ ደግሞ የሚቀርፈው በውይይት በፈጠራ ነው፣ እና እንደዚህ እንዲያደርግ ጥሩ ነው ለማለት ነው። ከዛ ደግሞ ሌላ ይህንን ከላይ የተነሳ ሀሳብ ከአካል ጉዳት ወጣቶችስ ምን ያያይዘዋል፣ ምን ይዘት አለው የሚለው ደግሞ እኔ ከማቀርበው ይሄ ያልኩትን እንደ መግቢያ ሆኖ አሁን እኔ ከማቀርበው ደግሞ ምን ይመስላል የሚለው አያለም። ይሄን እውቀትና አካል ጉዳተኞች እንዴት እንደሚገናኝ በአጭሩ በእውቀትና በውይይት የታነጸ ወጣቶች ለአካል ጉዳተኞች ማህበረሰብ ያለው ጠቀሜታ ምን ይመስላል የሚለው ነው። ዋናው ይሄ ደግሞ የሚመስለው እስቲ አንደኛ ውይይትና የአካል ጉዳተኞች ማካተትን ወይም አካታችነትን መኖር አለበት። አካል ጉዳት ምትን ወጣቶች ሲባል ታብታብም ታደርጉልኝ። በጣም አመሰግናለሁ። እግዚአብሔር አክብርልኝ። በጣም አመሰግናለሁኝ። ወጣቶች፣ ምንድን ነው ማካተት የሚባለው የሚለው አንዳንዴ ወጣት ስንል አካል ጉዳት ስንል ልዩ ልዩ አካል ጉዳት አለ። ግን አካል ጉዳተኞች እዛ ጋር ይካተታሉ። በምንደም ይካተቱት በእውቀት የተናጸ እና በውይይት ባህል ያደጉ ወጣቶች የአካል ጉዳተኝነት ጉዳይ በማንሳት በማገዝ እና በማካተት ረገድ ትልቅ ሚና ሊጫወት ይችላል። ግንኙነት ከዚህ በታች ተብራርተዋል። ከምንም ጋር ከእነዛኛ ከጤነኛ ከሆነ ወጣቶች ጋር አካል ጉዳተኞች ደግሞ እንዴት ይሆናሉ የሚለው ታች ካለው ጋር እናገናኘዋለን። በምንድን ነው የምናገናኘው በሀሳብ እስ ለምሳሌ እንግለጸው አንደኛ ግንዛቤ አወርነስ አን ኤክስፓንድድ ኦፍ አዌርነስ የሚባላል ወይም ደግሞ ግንዛቤ ማሳደግ ማለት ነው። በእውቀት የታነጹ ወጣቶች ስለ አካል ጉዳተኝነት አይነቶች፣ መንስኤዎችና የሚያስከትሏቸው ፈተናዎች የተሻለ ግንዛቤ ይኖራቸዋል። ምንን ይሄ ማካተት ተካቶ ስለ አካል ጉዳት ቢነገራቸው ይሄ ግንዛቤ የተሳሳቱ አመለካከቶች ወይም ስትሮቶታይፕ የሚባሉ ወይም ስትሮቶታይፕስ የሚባሉ በማስወገድ እና አካል ጉዳተኞች የሚያጋጥሟቸው መድሎ ለመወጋት ይረዳል። በውይይት አማካኝነት ይህንን እውቀት ለሌሎች በማካፈል በማህበረሰብ ውስጥ ሰፋ ያለ ግንዛቤ እንዲኖር አስተዋጽኦ ያደርጋል። ይህ ምንድን ነው ኢንክሉሲቭነስ ፎር ዲስኤቢሊቲ ሲሆን፣ ወይም አካል ጉዳተኞችን የሚያካትት ሲሆን፣ አሁን አካል ጉዳት ከየት ነው የሚጀምር የሚለው ያው ሰፋ ያለ ሰርችውበታለሁ፣ በቪዲዮም አለ። እንደዚሁ ደግሞ በላይቭ የሚያወራሁት ነገር አለ ወይም የተናገርኩት አለ ከአንዳንድ ሬፈረንስ መጽሐፍት ጋር ይቼ ነገር ግን ወጣቶቹ አካል ጉዳት የት ነው የሚጀምረው የሚለው የራሱ ሚና አለው። ከመት ይጀምራል ፖስትናታል ና ማነው በወሊድ ጊዜና ኮሊድ በኋላ የሚከተል አለ አካል ጉዳት። ከዛ ደግሞ እስከ የት? እስከ ሰማንያ አድሜ እስከ ስኳር፣ እስከ ደም ብዛት፣ እስከ ስትሮክ አካል ጉዳት አለ። ስለዚህ ይሄን ምንድን ነው በውይይት ሊሆን የሚችለው በምንድን ነው እንዴት ነው የሚለውን በእውቀት የታነጹ ወጣቶች ስለ አካል ጉዳተኝነት አይነቶች ወይም መንስኤ እና የሚያስከትሏቸው ፈተናዎች የተሻለ ግንዛቤ ይኖሯቸዋል። ይህን ግንዛቤ የተሳሳቱን አመለካከቶች ወይም ስትሮቶ ታይፕስ በማስወገድ እና አካል ጉዳተኞች የሚያጋጥሟቸው መድሎ ለማዋጋት ይረዳል። በውይይት አመካኝነት ይህንን እውቀት ለሌሎች ማካፈል በህብረተሰቡ ሰፋ ያለ ግንዛቤ እንዲፈጠር አስተዋጽኦ ያደርጋል። እሺ ጓልዬ፣ እሺ እሺ፣ ደህና ደር በጣም እግዚአብሔር አክብርልኝ። እሺ ሌላ ደግሞ ሁለተኛ አቅምን ማጎልበት ነው። ኢምፓወርመንት ማለት ነው። አቅም መገንባት ወይም ኢምፓወርመንት የምንለው ለእነማን ነው? ወጣቶች አካል ጉዳተኞች መብት እንዲከበርና ችሎታ እንዲታወቅ ትልቅ ትልቅ እስከ ላይ ለጀምረው እና መጀመሪያ